የእስራኤል አስከፊው ጥቃት፣ ሊባኖስ ነደደች። የአሜሪካና የሁቲ ፍጥጫ ተካረረ። አሜሪካና ሁቲ እጅግ አደገኛ ወደሆነ መካረር ገብተዋል። አሜሪካ በሁቲ ላይ የማያዳግምና የመጨረሻው መጨረሻ የተባለለት ጥቃት ለመፈጸም እቅድ ካወጣች በኋላ ተደጋጋሚ ጥቃት መፈጸሙ ይታወቃል። ታዲያ አሁን ሌላ ሀያሏ አሜሪካ ፈጽሞ ያልጠበቀችው ነገር አጋጥሟታል። በዚህ በኩል ደግሞ ከሐማስ ጋር አዲስ የተኩስ አቁም ስምምነት ለመፈጸም ቃል ገብታ የነበረችው እስራኤል በሊባኖስ ምድር ያልታሰበ ነገር ፈጽማለች። ለመሆኑ አሜሪካን በቁጣ ያነደዳትና ያጋጠማት ያልታሰበው ክስተት ምንድን ነው? እስራኤል በሊባኖስ ምድር የፈጸመችው ከባድ ጥፋትስ ምን አስከተለ? የሚለውን በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜው አብራችን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ ትንታኔው አለፍን። አብራችን ቆዩ። የአሜሪካና ሁቲ ፍጥጫ እየተካረረ ሂዷል። አሜሪካ ከየመኑ ሁቲ ኃይሎች ጋር የተኩስ ልውውጥ ማድረጓን ያስታወቀች ሲሆን የባህር ኃይሏ በቡድን ይዞታዎች ላይ የቶሞሃካ ሚሳኤልና የአየር ጥቃት መፈጸሙን ገልጻለች። 17ተኛ ቀኑን በያዘው የአሜሪካ ጥቃት ሁቲ የበቀል ምላሽ እየሰጠ መሆኑን ከገለጸ በኋላ በማሪብ ግዛት ኤምኪው 9 የተሰኘ የአሜሪካ ሰው አልባ አውሮፕላን መጥቶ መጣሉንም አስታውቋል። አሜሪካ በኢራን የሚደገፉና አሸባሪ ስትል የምትፈርጀው ሁቲ በቀይ ባህር በሚመላለሱ መርከቦች ሀገሮች ላይ ጥቃት ማድረሱን እንደሚቀጥል ዝቷል። በሌላ በኩል ዋይት ሃውስ የሁቲ የሚሳኤል ባለሙያ ነው በሚል በቡድኑ አባል ላይ ጥቃት ማድረሱንና ባለሙያው መሞቱን ቢገልጽም የአሜሪካ ወታደራዊ ባለስልጣናት በጉዳዩ ላይ እስካሁን ድረስ የሰጡት አስተያየት የለም። ከዚሁ ጋር ተያይዞ የኢራን ሚሳኤሎች ለጦርነት ሙሉ ለሙሉ ተዘጋጅተዋል። በየከተማው የከርሰ ምድር ሰፈሮች ባሉበት ማስወንጨፊያዎች ላይ ተቀምጠዋል። የአሜሪካ አስተዳደርና ህጋሮቹ የፓንዶራ ሳጥን ለመክፈት ብዙ ዋጋ ይከፍላሉ ሲል ትሄራን ታይምስ ዘግቧል። ከፍተኛ የተባለው የአሜሪካና የየመኑ ሁቲ የተኩስ ልውጥ የተከሰተው አሜሪካ በአማጽያኑ ዋና ከተማ ሰናና የሁቲዎች ምሽግ በሆነችው ሰአዳ አካባቢ የአየር ድብደባ ከፈጸመች በኋላ መሆኑ ታውቋል። 47ኛው የዩናይትድ ስቴትስ ፕሬዚዳንት የሆኑት ዶናልድ ትራምፕ ቡድኑ መጋቢት 15 ቀን በጀመረው የጥቃት ዘመቻ እጅ ከባድ ስህተት እንደሰራ በመግለጽ ለሀውቲዎችም ሆነ ለዋና ደጋፊያቸው ኢራን አዲስ ማስጠንቀቂያ መስጠታቸውን አስታውቀዋል። በማስጠንቀቂያቸውም የሀውቲ ታጣቂዎች ሆኑ አማጽያኑ የምደግፈው ኢራን ከፍተኛ ጥቃት እንደሚጠብቃቸውና በአሜሪካ ላይ የትኛውም ጥቃት ቢፈጸም ኢራን ኃላፊነቱን እንደምትወስድ ተናግሯል። የሀውቲ ወታደራዊ ቃል አቀባይ ብሪጋዴር ጀነራል ያህያ ሳሬ ቀድሞ በተቀረጸ የቪዲዮ መልእክት ኤምኪው 9 ሰው አልባ አውሮፕላኑ ተመቶ መውደቁን ተናግሯል። ይህ አውሮፕላን ወደ 30 ሚሊዮን ዶላር እንደሚፈጅና በአፍጋኒስታን በኢራቅና በሌሎች ተልዕኮች ሁሉ ሲሳተፍ የቆየ መሆኑም ተነግሯል። ታዲያ ኢራን በተደጋጋሚ የየመኑ የሚያስተዳድረን ሁቲ አማጽያን ቡድን በከፍተኛ ደረጃ በማስታጠቅ ላይ እንደምትገኝና እነዚህ አማጽዎች ከአሜሪካ ጋር እየተገዳደሩ ያሉት ከኢራን በሚያገኙት መሳሪያ ድጋፍ መሆኑን የተገለጸው ኢራን ግን የፈጽሞ ሀሰት ነው በማለት ታስተባብላለች። የየመን ታጣቂ ቡድን የሆኑት ሆቴዎች የዓለማችን ሃያላን ወታደራዊ ኃይሎችን መገዳደር ይዘዋል። ታጣቂዎቹ ከአሜሪካ ከዩናይትድ ኪንግደም አሊያም ከእስራኤል ጋር ግንኙነት አላቸው ብለው ያሰቧቸውን በቀይ ባህር በኩል የሚያቋርጡ የንግድ መርከቦችን ማጥቃት ቀጥለዋል የጥቃት ደግሞ አለም አቀፉ ንግድ እያናጋው ነው። በርካታ መርከቦች አማጽያኑን ፍራቻ ብዙ ሺህ ኪሎ ሜትሮችን ርቀው ዙሪያ ጥምጥም መጓዝ ጀምረዋል። ሁቲዎች ከአሜሪካ የደረሰባቸው ያለው የአየር ጥቃትና የሚሳይል ድብደባ ግድ የሰጣቸው አይመስልም። ለዚህ ጥቃት ደግሞ በምላሹ አሜሪካና ዩኬን እንደሚቀጡ ዝተዋል። ዋነኛው ዓላማቸው ከእስራኤል ጋር ግንኙነት ያለውን መርከብ ማጥቃት ነው። ይህን የሚያደርጉት ለሐማስ ያላቸውን ድጋፍ ለመግለጽ ነው። እስራኤል በጋዛ የምታካሄደውን ወታ ወታደራዊ እርምጃ እስካላቋረጠች ድረስ ጥቃታቸውን እንደማያቆሙም ተናግሯል። አሜሪካና ዩኬ ከየመን ጋር በሚዋሰነው የቀይ ባህር ክፍል በኩል የሚያልፉ መርከቦችን መጠበቅ ሲጀምሩ የሁቲ አማጽያን ጥቃታቸውም የአሜሪካና አጋሮቻቸው የጦር መርከቦች ላይ አደረጉ። በአንድ ወቅት ከአሜሪካ ባህር ኃይል ጋር ገጥመው ሶስት ፈጣን ጀልባዎቻቸውንና አስር አባሎቻቸውን አጥተዋል። አብዛኞቹ የመናውያን የሱኒ እምነት ተከታዮች ቢሆኑም ሁቲዎች ግን የሺዓ ቅርንጫፍ የሆነውን የዚያድ እምነት ተከታዮች ናቸው ሁቲዎች የሚሰነዘርባቸውን ጥቃት ከመመከት ወደ ኋላ የሚሉ አይደሉም ምንም እንኳን አሜሪካ ሁቲዎች አለን የሚሉትን የሚሳኤል ማስወንጨፊያዎች ብትመታም የሚመጣባቸውን ጥቃት እየተቋቋሙ ቀጥለዋል በርካታ የጦር መሳሪያዎች አሏቸው ቀጥሎ ደግሞ ከመሬት በሚወነጨፍ ሚሳኤል የምዕራባውያን አውሮፕላኖችን ሊመቱ ይችላሉ በዚህም ወደፊት በባህር ብቻ ሳይሆን በአየርም ቀይ ባህርና ሄደን ባረሰላጤ አቋርጦ መሄድ በጣም ከባድ ሊሆን ይችላል ሲሉ የሚገልጹ በርካቶች ናቸው እንደሚታወሰው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎችን በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ ይጠብቃታል ብለው ነበር። እስራኤል በሊባኖስ ዋና ከተማ ቤሩት በሳምንት ለሁለተኛ ጊዜ የአየር ጥቃት መሰንዘሯ ተገለጸ። የእስራኤል ጦር የሂዝቦላ ታጣቂ ቡድን አባል ላይ ያነጣጠረ ነው ያለውን ጥቃት በቤሩት ደቡባዊ ዳርቻ በሚገኝ ሕንፃ ላይ መፈጸሙን ነው የተነገረው። በዚህም በቤሩት ዳህያ በደረሰው የአየር ጥቃት በትንሹ ሶስት ሰዎች መሞታቸውና አራት ሰዎች መቁሰላቸውን የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። በእስራኤልና ሐማስ መካከል በህዳር ወር ተደርሶ ከነበረው የተኩሳቆም ስምምነት በኋላ ባሳለፍነው አርብ ለመጀመሪያ ጊዜ እስራኤል በሊባኖስ የአየር ጥቃት መሰንዝሯ ይታወሳል። የአሁኑ ጥቃትም በሳምንት ለሁለተኛ ጊዜ የተፈጸመ መሆኑ አልጀዚራ ዘግቧል። የሊባኖስ የጤና ጥበቃ ሚኒስቴር እንደተናገረው ከተገደሉት አራት ሰዎች መካከል አንዲት ሴት እና ሌሎች ሰባት ቆስለዋል ብሏል። የእስራኤል ጦር ባወጣው መግለጫ የፍልስጤም ታጣቂ ቡድን ሐማስ በእስራኤል ላይ ጥቃት ለመፈጸም እቅድ እያወጣ ነበር። እናም ያንን እቅዱን ከመተግበሩ በፊት ነው ጥቃቱን የፈጸምኩት ብላለች። በዚህ ጥቃት የተበሳጩት የሊባኖሱ ፕሬዚዳንት ጆሴፍ አውን እስራኤል በሀገራቸው ላይ በተደጋጋሚ እየፈጸመች ያለችውን ጥቃት አውግዘዋል። እንደ አልጀዚራ ዘገባ ከሆነ ከዚህ ጥቃት በኋላ ከፍተኛ የነፍስ አድን ስራዎች እየተሰሩ መሆናቸውንና በደረሰው ጥቃት ህንፃዎች ላይ ጉዳት መድረሱንም ገልጸዋል። ይህ በእስራኤል የተፈጸመው ጥቃት ሐማስና እስራኤል የተኩስ አቆም ስምነት ለማድረግ ከተስማ ማሙ በኋላ መሆኑም ተገልጿል። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽና በኳታር የቀረበለትን ምክር ሐሳብ መቀበሉን የቡድኑ ከፍተኛ መሪ ተቀብሎ እንደነበረ የምናስታውሰው ነው። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሀሳብ መሰረት በጋዛ የተኩስ አቁም እንዲቀጥል አምስት እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሀሳብ እንደሚደግፍም ጭምር ገልጾ ነበር ከጋዛ ውጪ የሚገኙት ከፍተኛ የሐማስ መሪ ካሊል አልሃያም ቡድኑ በግብጽና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሀሳብ ማጽደቁን ተናግሯል። ሮይተርስ የደህንነት ምንጮችን ጠቅሶ እንደዘገበው ግብጽ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአደራዳሪዎች ሌላ ምትክ ምክረ ሀሳብ ማቅረቡን ገልጿል። ሁለቱ ተደራዳሪ ወገኖች ከተስማሙ አዲሱ የተኩስ የተኩስ አቁም ስምምነት ዛሬ ከሚጀምረው የሙስሊሞች የኢድ አልፈጥር በዓል ጋር ሊገጣጠም ይችላል። ቅዳሜ ዕለት የኔታንያሁ ጽሕፈት ቤት ከአደራዳሪዎች ጋር የተኩስ አቁም ሀሳብ ላይ ምክክር መደረጉን አስታውቋል። እስራኤል ያቀረበችው ምትክ ምክረ ሀሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገልጹም ምን ምን ሀሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ቀጥለዋል። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርቷል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 አጋቾችን ለቋል። በኢራን የሚደገፈው ቡድኑ አሁንም 59 እስራኤላውያን በቁጥጥር ስር ያሉ ሲሆን ከእነዚህም መካከል ሁሉም በሕይወት ይኖራሉ ተብሎ አይታመንም። ሐማስ ቀደም ሲል መጀመሪያ ላይ ቀርቦ በነበረው መደራደሪያ ሀሳብ መሰረት ሁለተኛው የድር ድር ምዕራፍ እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁ የእስራኤል ጦር ከጋዛ ሙሉ በሙሉ ለቆ እንዲወጣና ጦርነቱ እንዲቆም ጠይቆ ነበር። ነገር ግን እነዚያ ድርድሮች ሊካሄድ አልቻሉም። እስራኤልና አሜሪካ በምትኩ ከአንድ ወር በፊት ያበቃው የተኩስ አቁም የመጀመሪያ ምዕራፍ እንዲራዘም ሀሳብ ቢያቀርቡም ጦርነቱ እንደሚያከትም ግን ግልጽ ዋስትና አልተሰጠም። እስራኤል ሐማስ የተኩስ አቁም እንዲራዘም የቀረበውን ሀሳብ አልቀበልም ብሏል ብላ በመወንጀል እንደ አውሮፓውያን አቆጣጠር ከመጋቢት 18 ጀምሮ በጋዛ ላይ የአየር ድብደባዋን ቀጥላለች። ከዚያን ጊዜ ጀምሮ በእስራኤል በደረሰ የአየር ጥቃት ከ ዘጠኝ መቶ በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የቀሩ ታጋቾች ቤተሰቦች ኔታንያሁ የተኩስ አቁምን በመጣስ የታጋቾችን ህይወት አደጋ ላይ ጥሏል ሲሉ ከሰዋል። ከእነዚህ ታጋቾች መካከል አንዱ የሆነው ኤልካና ቦህቦት እንዲፈታ ሲማጸን የሚያሳይ ተንቀሳቃሽ ምስል ሀማስ ይፋ አድርጓል። በእስራኤልና በሐማስ መካከል የጦርነት የተቀሰቀሰው እንደ ኤሮፓውያን አቆጣጠር ኦክቶበር ሰፕቴምበር 7 2023 ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህ ጥቃት 1200 ያህል ሰዎች ሲገደሉና 251ዱን አግቶ ወደ ጋዛ ወስዷል። እስራኤል በበኩላ በወሰደችው ወታደራዊ እርምጃ ከ50 ሺ በላይ ፍልስጤማውያን መገደላቸው በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።